እበትም ትል ይወልዳል ይላል የሀገሬ ሰው። እበት የከብቶች ካካ ነው፣ አይደለም? አስቀምጣችሁት ነፍሳት ይፈጥራል። የአንዳንድ ማህጸንም እንደነዚህ አይነት ልጆችን ይፈጥራል። እበት ነፍሳት ይፈጥራል። ይችሊ ስታድግ ተሳዳቢ ብትሆን ዱርጌ ብትሆን ጫቃሚ ብትሆን አጫሽ ብትሆን ቀማኛ ብትሆን ጋጦጥ ብትሆን ልትፈርዱባት ነው? ጋይስ ልጅ እኮ ሰው አሳዳጊውን እኮ ነው የሚመስለው። ማርያምን ሰው አስተዳደጉን እኮ ነው የሚመስለው። በጣም ከባድ ነው። በዚህ ሰዓት የዘመረችው ጫት፣ ይችል ታዲያ በአካባቢዋ እኔ ተሰቃይተው ያሳደጓትን ቤተሰቦቿን ያረዳች እናቷ በድህነት አሳድጋት አባቷ እንደዛ ሆኖ አሳድጓት ልትባል ነው ማለት ምንድነው? እኔ በጣም እኮ የኢትዮጵያ ሕዝብ እኮ ገና በጣም ይቀረናል። በጣም ነው የሚቀረን። በጣም ነው የሚቀረን። በጣም ነው የሚቀረን። ምን ይባላል? አሁን እውነት የኢትዮጵያ ህጻናትና ወጣቶች ቢኖሩ ኖሮ ይች ልጅ ሄዶ ብድግ አድርጎ ምስጥ ወይኔ ወይኔ ወይኔ ወይኔ ወይኔ! አንዳንድ ጊዜ እኮ የውጭን ሀገር የማመሰግነው ምን አለ እኔ የራሱ ውጭ ሀገር በተወለድኩ ኖሮ እላለሁ። እግዚአብሔርን እንደፈለኩ ጥባጥቤ ቤት ተጫውቼ፣ እንደፈለኩ ሰኞ ማክሰኞ ተጫውቼ፣ እንደፈለኩ ሸርተቴ ተጫውቼ፣ እንደፈለኩ ዥዋዥዌ ተጫውቼ የነበርኩ ማድገው። እውነቴ ነው የምነግራችሁ ምክንያቱም ለህፃናት የቆማለ የህፃናት መብት የሚባል አለ። እንኳን የሰው ልጅ ይቅርና እንስሳ በአግባብ ነው የምትይዙት። ለእንስሳ ሕክምና ኢንሹራንስ ገብታችሁ ሕክምና እንዲከታተል አድርጋችሁ የጤና ምርመራ አድርጋችሁ ድመት ከጠፋ ውሻ ከጠፋ ጠፋብኝ ብላችሁ ማስታወቂያ ለጥፋችሁ። ለእንስሳ ክብር ያለበት አገር ላይ ዛፍ ያለ ከተማ አስተዳደር ፍቃድ የጓሯችሁን ዛፍ መቁረጥ አትችሉም። በነገራችን እኔ አላቅም ሌሎችን፣ ቡንደስላንድ እኔ የምኖርበት ባየርን ከተማ ላይ ሙኒክ ላይ ወይም ደግሞ ባየርን ውስጥ ያለ መንግስት ፍቃድ ማለት ያለ ከተማ አስተዳደሩ ፍቃድ ዝም ብለህ ዛፍ መገንደስ አችልም። ዝም ብለህ ግቢ ያለውን ትልቁን ዛፌን ከስር ጀምረህ ግንድስ ማድረግ አችልም። ትከሰሳለህ። ኢትዮጵያ ግን ክቡር የሰው ልጅ ግንድስ ታደረጋለህ። ከተገኘህ የሆነ ፍርድ ይፈረድብሃል። ከጠፋህ ጠፋህ ነው በቃ። ፖሊስ ጣቢያ አቤቱታ ታቀርባለህ። አልተገኘም ምንም አዲስ መረጃ የለም ትባላለ። ሰውን ያክል ነገር ግንድስ። እኔ አሁን እቺ ሴትዮ ምንድን ነው የምትባለው? ወላጅ ናት፣ እናት ናት። እኔ ወንዶች ራሳችሁ ከእንደዚህ አይነት እናቶች ልኩስኩሶች፣ እርምጥምጦች ናችሁ እኮ አንዳንድ ወንዶች ራሱ ተርመጥምጣችሁ። ለነገሩ አንተም ጫቃሚ እርምጥምጥ ብትሆን ነው እንጂ ከእንደዚህ አይነት እናት የወለድከው ባለ እንትኑ ራሱ በጣም ነው ማዝነው እግዚአብሔርን አሁን ምን ይባላል፣ ምን ይባላል? የጫት ቀንበጥ ሰጥቶ ልክ እንደ ሰላጣ፣ እንደ ኩከምበር፣ እንደ እንጆሪ ልጅቷ ይዛ ጭርግድ ጭርግድ ጭርግድ ታደርገዋለች። ያ ምን ሲጀመር የጫቃሚ ልጅ ጫቃሚ ነው። የሰነፍ ልጅ ሰነፍ ነው። በነገራችን ላይ አንድ ነገር ልንገራቸው። አንድ የማውቃት ድሮ ልጄ በጣም ህጻኔ ሶስት አመት እያለች አፍሪካዊ ናት፣ ማለት የኛው አፍሪካ የኛው አፍሪካ ናት፣ ኢትዮጵያ አይደለችም፣ ግን የኛው አፍሪካ ናት እና ልጆች አሏት፣ ሴት ልጆች ናቸው። ልጆች አራት ናቸው፣ ሶስት ሀገሯ ዩኒቨርሲቲ ገብታለች፣ ተምራለች፣ የተማረች ናት በትዳር ነው እዚህ ሀገር የመጣችውና የተማረች ናት። ሪሊ የተማሪ ና ስላለች ሳይሆን ዶክሜንቷንም ስላየሁኝ ነው፣ የሆነ ጊዜ እያገላበጠች እና የመጨረሻዋ ልጇ ከልጅ ጋር ጓደኛ ነበሩ። የሆነ ጊዜ እንደዚህ እንደዚህ ስለ ልጆች እያወራ እድላቸው ቢያምር እና አንዱን ነጭ ቢያገኙ አንድ ጀርመናዊ ቢያገቡ፣ ጀርመናዊ ጀርመናዊ ቢያገቡ አለች ማለት ነው። እንዴ ሰው እዚህ ሀገር ተወልደው ጀርመናዊ ያገቡ ጋናዊ ያገቡ፣ ናይጀሪያ አገቡ፣ ኢትዮጵያ አገቡ፣ ሶማሊያ አገቡ፣ ቱርክ አገቡ፣ ፈረንሳይ፣ ጣሊያን አገቡ። እኔ እንደ አፍሪካ ምን አይነት ይወረድ አስተሳሰብ ነው ያለ? እኔ አሁን የማስበው ተምራ ትልቅ ደረጃ ብትደርስ በቃ ለራሷ ጥሩ ደሞዝተኛ፣ ጥሩ መስሪያ ቤት ብትሰራ ምናምን ብዬ ነው የማስበው። ምክንያቱም ከተማራችሁ በቃ የስራ ኦፖርቹኒቲ ያለበት? ልክ ገና እኔ እዛው ኢትዮጵያ ኢትዮጵያ የሆነ ፈረንጃ ገብታ ውጭ ብትሄድ የሚሉ የሀገር ቤት ሴት ነው የመሰለችኝ። ና መቼ ነው የአፍሪካ እናቶች ጥሩ የልጅ አስተዳደግ የሚኖረን? ባህልን እንጭናለን፣ ሃይማኖትን እንጭናለን። አብዛኞቻችን ስነ ስርዓትና ስነ ምግባር የሚባል ነገር የለም። ልጆቻችን ፊት ሀሜት እናወራለን። ልጆቻችን ፊት ክፋት እናወራለን። ልጆቻችን ፊት ሸር እናውራለን። ልጆቻችን ፊት የበደለንን ሰው የታባቱ አለቀውም አረሳለትም እንላለን። ልጆቻችን ፊት ስለ ወንድማችን፣ ስለ እህታችን አባቴ የታባቱ ምን አድርጎልኛል እናቴ የታባቱ እሷ እናት ነው ብለን እናወራለን። ቂም እናወርሳለን። እኔ አላቅም። እኔ በጣም የአፍሪካ ሴቶች ላይ መሰራት አለበት ብዬ ነው የማስበው። በተለይ ከአፍሪካም አፍሪካ እንደ ኢትዮጵያ ድሃ የሚባሉ ትምህርት ተደራሽ ያልሆነባቸው ሀገሮች ላይ መሰራት አለበት ብዬ ነው የማስበው። እግዚአብሔርን በጣም ነው የተናገርኩት። አሁን ይችን የመሰለሌ ነገር ለመበላሸቷ ማነው ተጠያቂ? ማነው ተጠያቂ? ጫት ያደነዝዛል። የኢትዮጵያ ህዝብ ማለት እኮ ቡና ቡና እንዳይሸተው ብለን አራስን ልጅ በጣት እንዲ እንዲያድርገው እንዳይሸተው ብለን እኮ ቡና የምናጠጣን ቡና አሁን ልጆችን ያደነዘዛል ትምህርት ቤት ሄዶ ይላል ህጻን ልጅ እንቅልፍ እንቅልፍ ሆድሽን ያሞቅሻል ተብለን እስከ ሁለተኛው አቦሉን ከጠጣ በኋላ ሶስተኛና ሁለተኛና ሶስተኛው ቀጭን ነው ጠጭ ለአንቺ ምን ይባላል ስንጠጣ ነው ያደግነው እመቤቴ ምስክሬ ናት ልጅ አሁን ትንሿ ማለት ነው አስራ ሶስተኛው እስካሁን ድረስ ቡና ጣም ምን እንደሆነ አታውቀው የምወዱ አባት ያፈሻ ቡና ምንም እንደሚል እርግጠኛ ነኝ። ውጭ ሀገር ያላችሁ የአብዛኞቻችሁ ልጆች እዚህ ሀገር ስመጣ በጣም ሾክ ድን የሆንኩት ኢትዮጵያ ሄጄ ከማን ጋር ልስማማ? ህፃሌ ጠላ ጠጣ ስጠው፣ ጠላ ምንም አይለውም ተብሎ ጠላ ሲጠጣ ቀራሬ ነው ተብሎ ሲጠጣ ያለው፣ አትስጡ ስል ዘመንሽ ፈረንጅ ሆንሽ ይሉኛል። ይህ መቅደስ ምንድን ነው? አንቺ ደግሞ ሁሉ ነገር ረስተሻል። በፍጹም በቃ አቦልማ ቁጭ ብሎ ልጅ አቦል ቡና ይሰጠዋል፣ ሆዱን ይሞቀዋል፣ ስጩ ይባላል። ሁለተኛ እና ሶስተኛ ኖርማል ነው። የልጆች ነው። ጭራሽ ደግሞ ጫትም የሚሰጣለን። ህጻናቶችን ሲጋራ ግዛ ብለን እንልካለን። በልጅነቱ መላላክ የጀመረ ልጅ አንድ ቀን ወረቀት ጠቅልሎ ማጨስ የጀመረ ከዛ ናጫሽና ጠቅላይ ይሆናል። ምንድን ነው የሚሻለን? የሀገሬ ልጆች፣ ምኑ ጋ ነው ምኑ ጋ ነው? የሆነ ነገር ይሆን ነው እዛ እኮ ነው ኢትዮጵያ፣ ሴቶች የተማሩ መሆን አለባቸው፣ ከቤት መውጣት አለባቸው፣ መስራት አለባቸው፣ ከሰው ጋር መዋል አለባቸው፣ አእምሯቸው መንቃት አለበት፣ ንቃተ ሕሊናቸው ላይ መሰራት አለበት ምለው ለዛ ነው የኢትዮጵያ ሴቶች አብዛኛውን ኢስት አፍሪካ በአጠቃላይ ድሃ የሚባለው ይሄ ኢስት አፍሪካው ፓርት ሶማሌን ጨምሮ ኤርትራን ጨምሮ በከፊል ሱዳንን ጀምሮ ጨምሮ ኢትዮጵያ የመንን ጨምሮ ግብጽን ጨምሮ የኢስት አፍሪካው በአጠቃላይ በጣም ሴቶች ላይ መሰራት አለበት። ድሃዎቹም ደግሞ እኛ ነን። ድሃዎቹ እኛ ነን። በዓለምም ላይ ከአፍሪካም ኢስት አፍሪካን አደሃዋ ለምን ብላችሁ ሳታስቡ ሴቶቹ የተማሩ አይደሉም? እናቶች በብዛት ንቃተ ህሊና የላቸው፣ በባህልና በሃይማኖት ብቻ የተተበተቡ ናቸው። ባህሉንና ሃይማኖቱን ደግሞ አውቀው ሳይሆን ተጭኖባቸው በፍራቻ ተይዘው ነው እንጂ አውቀውት ደግሞ አይደለም። አብዛኛውን ስለ ሃይማኖቱ ብትንትንትንትን አድርገው ከሚያወሩ ይልቅ በፍራቻ ብለው የሚኖሩ ናቸው። በፍራቻ ፈርተው ብቻ ይገልሻል፣ ይቆርጥሻል፣ ይቀጥፍሻል ተብላ አይከራከሩም። ሁላ ባህልም የቱ ነው የሚጎዳው? ባህል ማየቱ ነው ጎጂው ባህል ይሄ ነው ጠቃሚው ባህል ነው። ይሄ ከዚህ ጋር ምን አካሄደው? ለምሳሌ ፈጠን ፈጠን ብሎ እንደኔ ማውራት ነውር ነው። ዋይ ለምንድን ነው ነውር የሆነው ፈጠን ፈጠን ብሎ ማውራት የሚለው? ፓርላማ ላይ ቁጭ ብሎ እየተከበሩ ፍርድ ቤት ብሎ የሚያወራው ጥሩ ባህል ከሆነ የኔ ቀልጠፍ ቀልጠፍ ቀልጠፍ ቀልቀል ብሎ ማውራት ነውር የሚሆነው ለምንድን ነው